ረሱል አለ አለ አለ ካዕባ መካ ቁጭ ብለው ለ በወቅቱ ኢትዮጵያ ውስጥ ንጉስ ለ ነበረው አሁን ነጃሺ አካባቢ ንጉስ የነበረው ንጉስ አስማህ የጻፉት የመጀመሪያ ደብዳቤ ነው። እንደምትመለከቱት ይሄ በአረብኛ ጽሁፍ ነው። በፍየል ቆዳ ላይ ነው የተሰራው። ይሄ ደግሞ የአማርኛ ትርጉሙ ነው። ባለ አስም እጅግ አዛኝ በጣም ሩህሩህ በሆነው ይድረስ ከመሐመድ የአላህ መልክተኛ ወደ ነጃሺ አስማ ይላል። የሀበሻ ንጉስ ከዚህ በመቀጠል በቅድሚያ አላህን አመሰግናለሁ። አላህ ከእርሱ በቀር ሌላ አምላክ የለም። ንጉስ ነው፣ ፍጹም ነው፣ ሰላም ነው፣ ሚታመን ነው፣ አሸናፊ ነው። ኢሳ የመርየም ልጅ ራሷን የጠበቀች ጻድቅ በሆነች ድንግል ማርያም ላይ የተጣለ የአላህ መንፈስና ቃል መሆኑን እመሰክራለሁ። እሷን በአላህ መንፈስና እስትንፋስ ኢሳን አረገዘች። አላህ አደምን በእጁና በእስትንፋሱ እንደፈጠረ ሁሉ እኔ ወደ አላህ እጠራሃለሁ አንድ ነው፣ አጋር የለውም። በእርሱ ትእዛዝም ስር እንድትውል አሳስበሃለሁ። እኔንም እንድትከተለኝ፣ እንድታምንብኝና ወደ እኔ የሚወርደውን ቁራን እንድታምንበት እጠይቅሃለሁ። እኔም ያላህ መልክተኛ ነኝ። አንተም ሆነ ሰራዊትህ ወደ አላህ እጠራችኋለሁ። መልክቴን አድርሻለሁ። ተቀበሉኝ። ሁሉ ሰላም ቀናም ጎዳና ለተከተለ ይሁን የሚል መልእክት ያለው ደብዳቤ ነው የጻፉት። ይሄ ደብዳቤ ቅድም እንዳልከው ያው ቱርክ ውስጥ ነው ኦሪጂናሉ ይገኛል የሚባለው። እንግዲህ ያው ትልልቅ ኪታቦች ላይ በዓለም አቀፍ ደረጃ ተቀባይነት ያገኙ የታሪክ መዛግብት ላይ መልእክቱ ግን እንዳለ አንድ አንድ አይነት መልእክት ሆኖ ተቀምጧል። ቢላል ሐበሽ እንግዲህ ይህንን ያው በዚህ መልኩ እዚህ ሙዚየም ውስጥ ለመማሪያ እንዲሆን አስቀምጦታል። አዳዲስ ነገር ይጨመራሉ። ትንሽ ዛውያ ቁርአንስ ያቀርቡ ሸሆቻችን እንዲህ አይነት ቤቶች ይኖሯቸዋል። ከመኖሪያ ቤታቸው ወይ ከመስጊዱ አካባቢ ዛውያ ትባላለች፣ ወይም ደግሞ ሐልዋ አይነት ነገር እዛች ውስጥ ይቀመጡ እናሳቸው ዙሪያውን ደረሶች ይቀመጣሉ።

ታየብሽ የነፃነት ጮራ ኢትዮጵያ ዳማ መቤት የጥቁሮች ጃንባ አንቺ ነሽ ኢትዮጵያ የአርነት ካባ ኢትዮጵያ ከተሞላሽ የተፈጥሮ ጸጋ ኢትዮጵያ ባልከዳም ምድር ሰው የመሆን ዋጋ ኢትዮጵያ